አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ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 አስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕት ንጹሓን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ፣ ተረዳይነቷ፣ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘጠኙ አበይት በዓላት መካከል አንዱ ይህ በአብይ ጾም በስምንተኛው ሳምንት ላይ የሚከበረው በዓለ ሆሳህና ነው ማለት ማለት ነው። ሆሳህና ማለት እስትርጓሜው ምን ማለት ነው ስንል ሆሳህና ማለት መድኃኒት ማለት ነው። ይህንኑ በማስመልከት ታዲያ ቅድስት ቤተክርስቲያናችን ይህንን ክብረዋል በደመቅ መልኩ ታከብረዋለች። ለምንድን ነው የምታከብረው? ይህንን ክብረዋል ስታከብር ምን እንዲታሰብበት ነው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ከፊት የቀደሙት እንዲሁም ደግሞ ከኋላ የሚከተሉት ህዝብ፣ በተለይ ደግሞ አእሩግ፣ ህጻናት ወይም ደግሞ ጡት የሚጠው ህፃናት ሆሳህና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳህና በአርያም እያሉ ጌታችንን እያመሰገኑት መቀበላቸውን ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም መግባቱ የሚታሰብበት ታላቅ በዓል ነው ማለት ነው። ስለዚህ በዓል ታዲያ አራቱም ወንጌላውያን በወንጌላቸው ላይ ጽፈዋል። በማቴዎስ ወንጌል ምዕራፍ ሃያ አንድ ቁጥር አንድ ላይም ስትመለከቱ ይህንን ክብረ በዓል አስመልክቶ ነው የምታገኙት። ቅድስት ቤተክርስቲያናችን ይህንን ክብረ በዓል ክብር አዎ፣ ካህናት አባቶቻችን በአራቱም ማዕዘን እየዞሩ ወይም ደግሞ ቤተ ክርስቲያናን ዑደት እያደረጉ እየዞሩ አራቱም ወንጌላውያን ላይ ስለ በዓለ ሆሳዕና የተጻፈውን እያነበቡ ክብረ በዓሉን ያከብራሉ ማለት ነው። ቤተ ክርስቲያኑን መዞራቸው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም ገብቶ ያደረገውን ውደት ምሳሌ ነው ማለት ነው። ዛሬ አባቶቻችን ውደት እያደረጉ ይህን የመጽሐፍ ቅዱስ ክፍል ስለ በዓለ ሆሳዕና የሚናገረውን የሚያነቡበት ምክንያት ማለት ነው። እንደዚሁም ደግሞ በዚህ በበዓለ ሆሳዕና ብዙ ምስጥራት ይከናወናሉ። ከነዛ መካከል ደግሞ በሰሙነ ሕማማት ጸሎተ አስተሪዮና ጸሎተ ፍታት ስለማይደረግ በዚሁ በበዓለ ሆሣዕና ጸሎተ ፍታትና ጸሎተ አስተሪዮ ይደረጋል ማለት ነው። አስተውሉ። አንድ ሰው በሰሞነ ህማማት ቢሞት አዎ፣ ፍታት አይደረግለትም። ስለዚህ ያ ፍታት ደግሞ በአካለ ስጋ ያለ በበዓለ ሆሣዕና ጸሎተ ፍታት በካህናት አባቶቻችን አማካኝነት ለሁሉም ምእመናን ይደረጋል ማለት ነው። ስለዚህ በዚህ በበዓለ ሆሣዕና በፍጹም ከቤተ ክርስቲያን መቅረት አይገባም ማለት ነው። ይህንን ታላቅ ክብረ በዓል ሁላችን ልናከብር ያስፈልጋል ማለት ነው። እንግዲህ በነቢይ እግዚአብሔር በቅዱስ ዘካርያስ አስቀድሞ በትንቢት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ ጻድቅና አዳይ ነው፣ ትሑትም ሆኖ ባህያና ባህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት አስቀድሞ በትንቢት ተነግሯል ማለት ነው። ይህ ክብረ በዓል አስተውል፣ እግዚአብሔር ቤተሰቦች እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ ከደብረ ዘይት ወደ ኢየሩሳሌም በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላካቸው። ምን ብሎ ላካቸው ስንል፣ ከፊት ካለችው መንደር ገብተው፣ አዎ አህያይቱንና የአህያይቱን ግልገል ውርንጭላ እንደሚያገኙ ካገኙም በኋላ ደግሞ ፈተው እንዲያመጡለት፣ ለምንድን ነው የምትፈቱት ብለው የሚጠይቋቸው ሰዎች ካሉ ደግሞ አዎ ለጌታ ያስፈልጉታል በሏቸው ብሎ ደቀ መዛሙርቱን ሁለቱን ደቀ መዛሙርቱን ላካቸው ማለት ነው። እነርሱም ታዲያ እንደተላኩት ወደዚያች መንደር ገብተው ጌታችን እንዳላቸው አህያይቱንና የአህያይቱን ግልገር ውልንጭላይቱን ታስረው አገኟቸው። ሄደውም ሲፈቷቸው ታዲያ ለምንድን ነው የምትፈቱት ብለው አስቆሟቸው። በዚህ ጊዜ ለጌታ ያስፈልጉታል አሏቸው። በዚያ ጊዜ ወዲያው ሰጧቸው፣ ወይም ደግሞ ተዋቸው። ደቀ መዛሙርቱም ታዲያ ከመንደር ገብተው አህያይቱን ከነውርንጭላይቱ ወስደው ወደ ጌታችን አቀረቡለት። አዎ ለጌታችን ሲያቀርቡለት ደግሞ ልብሳቸውን አውልቀው በአህያይቱ ላይ አድርገው ጌታችንን በአህያይቱ ላይ ያስቀመጡ። አስተውሉ! የሰላም ከተማ ተብላ የተሰየመች ኢየሩሳሌም በውስጧ ያሉት ሽማግሌዎች፣ ሴቶች እንዲሁም ደግሞ የሚጠው ሕፃናት ሁሉ በአንድነቱ ነው። አዎ በነቢየ እግዚአብሔር በልብ አምላክ በቅዱስ ዳዊት እንደተነገረ በመዝሙር 117 ቁጥር 26 ላይ እንደምናገኘው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በታላቅ ዝማ እግዚአብሔር አምላክን አመሰግኑ። በታላቅ ዝማሬ፣ በታላቅ እልልታ፣ በታላቅ ጭብጨባ እግዚአብሔርን እያመሰገኑ ጌታችንን ተቀበሉ። አዎ ግማሹ ልብሳቸውን ያነጥፉ ነበረ፣ ግማሹ ደግሞ የዘንባባ ዝንጣፊ፣ የተምር ዛፍ ዝንጣፊ እያዙ አዎ ለጌታችን እያነጠፉ ያመሰግኑት ነበረ። በዚህ ጊዜ ታዲያ ኢየሩሳሌም ከተማ አዎ ተጨነቀች ተናወጠች። ለምን ስንል ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እየተመሰገነ ሲገባ ከላይ መላእክት ያመሰግኑታል፣ ከምድር ደግሞ አዎ ከፊትም ከኋላም የሚቀድሙትም የሚከተሉትም ሆሳህና በአርያም እያሉ እያመሰግኑት ስለነበረ የኢየሩሳሌም ከተማ አስተጋባች። እንዲሁም ደግሞ ሕፃናትም ጭምር ሆሳና በአርያም እያሉ ሲያመሰግኑት አስተጋባች። የሕፃናቱ ድምፅ ደግሞ እንደ ትልቅ ሰው ድምፅ አይደለም፣ የሕፃናቱ ድምፅ ያስተጋባል፣ ወይም ደግሞ የሚይዝ ነገር የለውም። በጣም ሕፃናቱ ስለሚጮው አዎ፣ ጡት የሚጠቡ ሕፃናት እንኳን ሳይቀሩ እየጮው ጌታችንን ሲያመሰግኑት ነበርና ኢየሩሳሌም ተጨነቀች። በዚህ ጊዜ ታዲያ አይሁድና የካህናት አለቆች ይህ ማን ነው? ለምንድን ነው እየተመሰገነ የሚገባው እያሉ የማጉረምረም ድምፃቸውን ማሰማት ጀመሩ። አስተውሉ፣ የማጉረምረም ድምፃቸውን ማሰማት ጀመሩ። ማን ነው እየተመሰገነ ያለው? ብለው ሁሉም ከየመንደራቸው ከየቤታቸው እርሱን ለመመልከት ወጡ። ሲመለከቱ ህፃናቱ ይጮሃሉ፣ ትልቁም ትንሹም ይጮሃል። መላእክት በሰማይ ያመሰግኑታል። እግዚአብሔር አምላካችን እየተመሰገነ ወደ ኢየሩሳሌም ገባ። በዚህ ጊዜ ህፃናቱን ወይም ደግሞ የሚጮሁትን እነዚህን ዝም አስበላቸው አሉት። እነዚህን ዝም አስበላቸው ሲሉ፣ አዎ፣ በመጽሐፍ የተነገረውን አልሰማችሁምን? አዎ ከህፃናት ከሚጠቡት ህፃናት አንደበት ምስጋና ለራስ አዘጋጀ የተባለውን አልሰማችሁምን? እነዚህ ህፃናት እንኳን ባያመሰግኑኝ አለ፣ እነዚህ የቢታንያ ድንጋዮች አንደበት አውጥተው ያመሰግኑኛል አለ። በዚህ ጊዜ የቢታንያ ድንጋዮች አንደበት አውጥተው ሆሳህና በአርያም እያሉ ጌታችንን ያመሰግኑት ጀመረ። በዚህ ጊዜ ተበሳጩ፣ ተቆጡ። አዎ ተቆጡ ምስጋና የባህሪ ገንዘቡ የሆነ ጌታችን አምላካችን መድኃኒታችን የሱስ ክርስቶስ እግዚአብሔር ስም የመጣ እግዚአብሔር ሆኖ ሳለ አይሁድን እጅግ አወካቸው። አዎ በአርያም በሠራዊተ መላእክት የሚመሰገነውን በባሪያው መልክ በትህትና የተገለጸውን የእርሱ መመስገኛ የአይሁድን ቁጣ ነድደው እጅጉኑ ተናደዱ። አዎ ህዝቡንም ዝም ለማሰኘት አይሁድ ደከሙ። ነገር ግን ምንም ነገር ማድረግ አልቻሉም። ዝም ለማሰኘት ሞከሩ፣ ነገር ግን በነቢየ እግዚአብሔር በቅዱስ ዳዊት በትንቢቱ ላይ መዝሙር ስምንት ቁጥር ሁለት ላይ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ተብሎ እንደተነገረ ለራሱ ምስጋናን አዘጋጀ። እነርሱም ምንም ነገር ሊያደርጉ አልቻሉም። አስተውሉ ታዲያ ኢየሩሳሌም የዘንባባና የወይራ ዝንጣፊዋን ይዛ ምንጣፏን እያነጠፈች ወደ እርሷ የገባውን የሰላም አምላክ የሰላም ንጉሥ እየተቀበለችው ነገር ግን አላወቀችውም ነበረ። እርሱ ስለ እኛ ራሱን ቤዛ አድርጎ ሊሰጠን የዋህ ሆኖ ወደ እነርሱ እየመጣ የገዛ ወገኖቹ አላወቁትም ነበረ። በዚህ በትንቢተ ኢሳይያስ ምዕራፍ አንድ ቁጥር ሶስት ላይ ሰማይ ስሚ፣ ምድርም አድምጪ፣ በሬም የገዥውን አህያም ደግሞ የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም እንደተባለ ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ ባላወቁ ባልተቀበሉት በዚያ በብርድ ወራት እመቤታችን የምታለብሰው ልብስ አታ በተቸገረች ጊዜ ሙቀታቸውን የገበሩለት እረኞቻቸውን ተከትለው የመጡ ከብቶችና ላሞችና አህዮች ናቸው። ወገኖቼ አስተውሉ። ማንም ባላወቀው ጊዜ አውቀው ሙቀታቸውን አስተውሉ ከረኞቻቸው ጋር ተከትለው የመጡ ሙቀታቸውን የገበሩለት ከብቶች፣ ላሞችና አህዮች ናቸው። ማንም ባላወቀው ጊዜ ማለት ነው። በኢየሩሳሌም በእናቶቻቸው ጀርባ ላይ የነበሩ አእሩግ ህፃናት፣ ወይም ደግሞ ትናንሽ ህፃናት ጡት የሚጠቡ ህፃናት ናቸው። ጌታቸውን አውቀው ምስጋናን ያቀረቡለት አስተውሉ። ዘንባባዋን ይዛ የወይራ ዝንጣፊያን ይዛ ልብሷን እያነጠፈች ኢየሩሳሌም ብትቀበለውም እንኳን የሰላሟን አምላክ የሰላሟን ንጉሥ ልታውቁ አልቻለችም ነበረ። አስተውሉ። ታዲያ ጌታችን አምላካችን መድኃኒታችን የሱስ ክርስቶስ እኛን ለማዳን ወደዚህ ዓለም ሲመጣ በዋሻ በጎልና በሆሳህና ያሳየው ትሕትና እጅግ የሚያስደንቅ ነው። ታዲያ ጌታችን ይህንን ፍቅሩንና ትሕትናውን እያሳየ ወደ ቤተ መቅደስ ገባ ማለት ነው። በዚህም ጊዜ ታዲያ እንዲህ በክብር ስለገባ እነዛ አይሁዳውያን ወይም ደግሞ የካህናት አለቆች እጅጉን ተበሳጩ፣ ጌታችን ላይ አጉረመረሙ። ጌታችንን ማን ስለሆነ እያሉ ተሳደቡ። በጌታችን ላይ ለመምከር ደግሞ ይህ ማን ስለሆነ ነው የተመሰገነ የሚገባው ብለው ጌታችን ላይ ለመደሉለት ለመምከር ለሰኞ ስብሰባ ጠሩ ማለት ነው። ለዚህ ነው በዓለ ሆሳዕናን ባከበርን ከሰዓት ሰሞነ ሕማማቱ የሚጀምረው ማለት ነው። ያሰውሉ ሰሞነ ሕማማቱ የሚጀምረው በዓለ ሆሳዕናን ባከበርን ከሰዓት ጀምሮ ነው። ለምንድነው ስንል፣ ማጉረምረምም ሕማም ነው፣ መሰደብም ሕማም ነው። አዎ በእርሱ ላይ ሊመክሩ ስብሰባ የጠሩበት ዕለት ስለሆነ ከሰዓት ላይ አዎ የጌታችን ሕማማቱ በዓለ ሆሳናን ባከበርን ከሰዓት ይጀምራል ማለት ነው። አስተውሎ እግዚአብሔር ሰዎች፣ ታዲያ ይህንን ከተመለከትን እኛ ይህንን አብይ በዓል የምናከብረው እንዴት ነው? ምክንያቱም በዓሉን ማክበር የሚጠቅመን እኛኑ ነው። ይህንን በዓል ስናክብር ሰላምንና ፍቅርን የእርሱን የክብር አመጣጥ እያሰብን ሊሆን ይገባል። ወገኖቼ ለጌታ የማያስፈልግ ፍጥረት የለም። ይልቁንም ደግሞ የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፍቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና እቅድ የተፈጠረን እንደ መሆናችን መጠን እግዚአብሔር የሚከብረበትን ስራ ልንሰራ ይገባል። አህያ በሰው ሰውኛ ስትታይ የንቀትና የውርደት ሊመስል ይችላል። ነገር ግን በመጽሐፍ ቅዱስ ስንመለከት የአህያዋን ታሪክ አዎ በዓለም በስጋዊ ገንዘብ መንፈሳዊ ዓይኑ ታውሮ እግዚአብሔር ያረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያንን እንዳይራገም ለመንገድ ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቆሞ ሳለ ከበልአም ይልቅ ያየችው መልአኩን የበልአም አህያ ነበረች። በዚህ በኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ ስንመለከት፣ ይህም ብቻ አይደለም። በዚህ በበዓለ ሆሳህና ከሌሎች እንስሳት ይልቅ ጌታን በክብር የተሸከመች ይቺ አህያ ናት። ወገኖቼ፣ አህያ ከዛ በፊት ለእኛ እህል ስትሸከም ሂጂ ብላ ስትደበደብ ነበረ፣ ነገር ግን የሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጥፉላት በምንጣፍ ላይ ተራምዳለች። አዎ ጌታችንን እንኳን አንተ አንተ የተቀመጥክባት አህያ እንኳን መሬት ልትነካ አይገባም ብለው በዚያ ጊዜ ለጌታችን ምንጣፍን አነጥፈውለታል። ወገኖቼ ለአህያዋም ጭምር ምንጣፍ አነጥፈው አህያዋ በምንጣፍ ላይ ተራምዳለች። የአህያን ሕይወት የቀየረ አምላካችን ዛሬም እኔ ሁላችንንም ህይወት ይቀይራሉ። ግኖቼ ትላንት ስንናቅ የነበርን ዛሬ እንከብራለን። አዎ ህግጋቱን ጠብቀን የምንጓዝ ከሆነ ጌታችንን የምንማጸን ከሆነ አዎ፣ ትላንት በብዙ ዘንድ ተንቀል ሊሆን ይችላል፣ ተጥለ ሊሆን ይችላል፣ ተረሰ ሊሆን ይችላል። አዎ የህያዋን ህይወት የቀየረ አምላካችን ዛሬም የኛን ህይወት ይቀይራል። ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስ እንደጎዘጉዙላት ሁሉ እኛም ዛሬ በጸጋውና በረድኤቱ እንዲያድርብን ልባችንን ከኀጢአትና ከተንኮል ልናጸዳ ፍቅርንና ትሕትና ልንጎዘጉዝ ይገባል። ወገኖቼ፣ ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው። አዎ፣ በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ በክርስቶስ ማደሪያነታችን ደግሞ ያለፈው ታሪካችን ይለወጣል። ይህንን እመን ወገኖቼ። ለዚህም ታዲያ የሰውነታችንን ቤተ መቅደስ በንስሐ በማንጻትና በመቀደስ ቅዱስ ስጋውን ክቡር ደሙን በመቀበል የእርሱ ማደሪያ ለመሆን መፋጠን ይኖርብናል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደተቀበሉት እኛም በዚህ ዕለት ደግሞ ሐሴት አድርገን ሆሳህና በአርያም እያልን እግዚአብሔር አምላክ ልናመሰግነው ይገባል። ወገኖቼ ታዲያ ይህንን ክብረ በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ አህያዋን ከነ ውርንጭላ ፈታችሁ አፈታችሁ አምጡልኝ ማለቱ ስለምንድን ነው ካለን የሰውን ልጅ ከኃጢአት ስርዓት ለመፍታት የመጣ አምላክ መሆኑን ሲያጠይቅ ነው። ደቀ መዛሙርቱም ደግሞ አህዮቹን ፈተው ማምጣታቸው ወይም ደግሞ ሂዱና አምጡልኝ ብሎ እነርሱን መላኩ ስለምንድን ነው ስንል ስልጣነ ክህነታቸውን ያመላክታል ማለት ነው። በምድር የፈታችሁት በሰማይ የተፈታ ይሆናል በምድር ያሰራችሁት በሰማይ የታሰረ ይሆናል ብሎ ጌታችን ለደቀ መዛሙርቱ ስልጣንን ሰጥቷቸዋል እና ስልጣነ ክህነታቸውን አዎ መፍታትና ማሰር የሚችሉ መሆናቸውን ያጠይቃል ማለት ነው በአህያዋ ላይ ደግሞ ልብሳቸውን ማንጠፋቸው ደግሞ የምን ምሳሌ ነው ስለምንድን ነው ካልን የምትመች የማትቆረቆር የወንጌል ህግ ሰጠህን ሲሉ ነው ይህንን ያደረጉት ማለት ነው አሰውሉ ሌላው ደግሞ በአህያ ላይ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን በፈረስ ላይ ያልተቀመጠው በአህያ ላይ የተቀመጠው አዎ ከፈለጉኝ አያጡኝም ሲል ነው። በአህያ ላይ የተቀመጠው ለፈለጉኝ ሁሉ የቅርብ አምላክ ነኝ፣ ከፈለጉኝ አያጡኝም ሲል ጌታችን በአህያ ላይ ተቀምጠዋል። ታዲያ ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነት ወይም ደግሞ ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላካችን ታዲያ እኛም ከኃጢአት እርቀን ብንፈልገው ማደሪያዎቹ ሊያደርገን ፍቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል ማለት ነው። ስለዚህ ሁላችንም በንስሐ ህይወት ልንመላለስ ያስፈልጋል። ትምህርታችንን ከመጨረሳችን በፊት አንድ ነገር እንጨምር። በዚህ በበዓለ ሆሳዕና ዘንባባ ይዘን እናከብራለን። ለምንድነው ዘንባባ ይዘን የምናከብረው ስንል ጌታችን መድኃኒታችን የሱስ ክርስቶስ እየተመሰገነ ሲገባ ግማሹ የዘንባባ ዝንጣፊ፣ ግማሹ የተምር ዛፍ ዝንጣፊ፣ ግማሹ የወይራ ዛፍ ዝንጣፊ፣ ግማሹ ደግሞ ልብሳቸውን እያነጠፉ ነው የተቀበሉት። ይህንንም ደግሞ ሲያደርጉ ዝም ብለው ከመሬት ተነሰ ሳይሆን የራሱ የሆነ አስተምሮ ስላለ ወይም ደግሞ ምሳሌነት ስላለው ነው። ለምን ዘንባባ ያዙ ቢባል ዘንባባ እሳት ለብልቦ ይተወዋል እንጂ አይበለዋም፣ አንተም ባህሪ አይመረመርም ሲሉ ነው። አንድም ደግሞ ለምን ዘንባባ ያይዙ ያዙ ስልን ዘንባባ ረዝም ነው። ልዑል ነው። አንተም ባህሪህ ልዑል ነው። ልኡለ ባህሪህ ነ ሲሉ ዘንባባ ይዘው ጌታችንን ተቀበለውታል ማለት ነው። ስለዚህ ዛሬም እኛ ዘንባባ ይዘን ጌታችንን ስናክብር ወይም ደግሞ በዓለ ስናከብር ስናክብር ይህንን እያልን ነው። ልኡ ለባህሪ ባህሪ የማይመረመር ነው እያልን ጌታችንን እያከበር እንደሆነ ልናውቅ ያስፈልጋል። የተምር ዛብ ዝንጣፊ ለምን ያዙ ቢሉ ደግሞ አዎ ተምር ፍሬው አንድ ነው። አንተም ባህሪ አንድ ነው ሲሉ ነው። አንድም ደግሞ ተምር ልዑል ነው ወይም ረዥም ነው፣ አንተም ልዑለ ባህሪ ነ ሲሉ ነው። አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መልቀም አይቻልም። ያንተም ምስጢር አንተ ካልገለጥክ በስተቀር አይመረመርም ሲሉ ነው። ሌላው ደግሞ የወይራ ዛፍ ዝንጣፊ ይዘው ነው ያከበሩት። ለምን የወይራ ዛፍ ዝንጣፊ የያዙ ቢሉ ደግሞ ወይራ ጽኑ ነው፣ ጠንካራ ነው፣ አንተም ጽኑዐ ባሕሪ ነ ሲሉ ነው። አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለ ሲሉ ነው። አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነ ሲሉ አዎ፣ የወይራ ዝንጣፊ ይዘው ጌታችንን ተቀብለውታል ማለት ነው። ያስተውሉ። ልብሳቸውን ማንጠፋቸው ደግሞ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጥፉ። እነዚያ ያላመኑ አይሁድ ለተቀመጠባት አህያ ይህን ያህል ክብር ከሰጡ እኛ ታዲያ በዚህ ዘመን ያለን ትውልዶች አምላክን በድንግልና ጸንሳ በድንግልና አልወለደችው ለመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ለድንግል ማርያም ምን ያህል ክብር ልናደርግላት ይገባን የሆነ ይህንን ሁላችንም ቆም ብለን ልናስብ ያስፈልጋል። ስለዚህ ይህንን በዓለ ሆሳናን ስናክብር፣ በዚህ በበዓለ ሆሳና ላይ ዘንባባ ይዘን ማክበራችን ዝም ተብሎ አይደለም። ሊቃውንት አባቶቻችን እየዞሩ ዑደት እያደረጉ አራቱም ወንጌላዊ ያለች ስለ በዓለ ሆሳና የሚጠቀሰውን ወይም ደግሞ የሚናገረውን መጽሐፍ ማንበባቸውም ዝም ብሎ አይደለም። በዓሉን የምናክብረው መጽሐፍ ቅዱሳዊ ስለሆነ ነው ወገኖቼ። ስለዚህ ይህንን ደግሞ ሁላችንም ልናውቅ ያስፈልጋል። ይህንን ካወቀን ደግሞ ሌሎችም ይህንን ክብረዋል በሚገባ አውቀው ያከብሩ ዘንድ የተማርነውን ልናስተምር፣ ያወቅነውን ልናሳውቅ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስመክር ስናሰታ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ ቶቻችን ነው ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ለእናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ እለት እለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር